እግዚአብሔር ይመስገን ማለት ለሁላችንም ጥሩ ነው። ያለንበት ሁኔታ ጥሩ አይደለም ግን ደግሞ ማማረር በት ሰዓት የባሰ ችግር ከኛ ጋር እንዲፈጠር ነው እንጂ የሚያደርገው አይጠቅመንም። ቢያንስ በህይወት ስላለን በቃ ብቻ በሰላም እየኖርን ስላለን ብቻ ራሱ ማመስገን አለብን። እና እግዚአብሔር ይመስገን ደህና ነን በጣም። እንዴት ናችሁ? ያው እያያችሁ ነው ሰሞኑን ያለውን ነገር፣ ከእናንተ የተደበቀ ነገር የለውም። በጣም ከባድ ጊዜ እያሳለፍን ነው። ከሁሉም በላይ ደግሞ እዚህ መሀል እየተጎዳ ያለው እኔ ነኝ። በጣም ከባድ ጊዜ እያሳለፍ ያለው እኔ ነኝ። ግን ማንም እየተረዳኝ አይደለም። ሁሉም ሰው ወደ የራሱ ህመምና ወደ የራሱ ቁስ መሄድ እና እኔ እዚህ ጋር በግድ ተረዱ ማለትም አልችልም እነሱን ያው እየተፈጠረ ያለው ነገር እያያችሁ ነው እና ካሌብም ሰሞኑን ያለበት ሁኔታ ጥሩ አይደለም። ይሄ ሁሉ ችግር እንዲፈጠር ያደረገ እሱ ራሱ ነው። እዚህ ጋር እኔ ለእሱ ማዘንም አልፈልግም፣ ምክንያቱም በጣም ችኩል ስለሆነ የተሻለ ነገር አገኛለሁ ብሎ ስላሰበ ነው ሁሉም ነገር ያጣውና አሁን ላይ ጥሩ ሁኔታ ላይ አይደለም ያለው። አይታችኋል። በእኔም ቤት መጣው ነበረ። ለእኔ ያለውን ስሜት እኔ አውቃለሁ በደንብ እንደሚወደኝም አውቃለሁ፣ እንደሚያፈቅረኝ አውቃለሁ። ግን ደግሞ በጣም ነገሮችን ሳያጣራ ነው የሚፈጥነው። ምን ላይ ደረስኩ ምን ላይ ያለሁት የሚለውን ሳያስብ ነው ሁሉ ነገር የሚያደርገው ና በዛ መሀል እኔም በጣም ጎርቶኛል። በጣም ዋጋ በህይወቴ እንዲከፍል አድርጎኛል ና እኔ በህይወቴ እንደሱ የጎዳኝ ሰውም የለም የምር ስነግራችሁ ማለት በዚህ ልክ ዋጋ ያስከፈለኝ ሰው የለም። ቤተሰቦቼ ጋ ጓደኞቼ ጋ ሙሉ ህይወቴ ላይ ነው ጠባሳ ይጣለብኝ፣ ና በጣም ተጎድቻለሁ። ምን ማድረግ እንዳለብኝ አላቅም። ከየት መጀመር እንዳለብኝ አላቅም። ወዴት መሄድ እንዳለብኝ አላቅም። ህይወቴ ተስተካከለ፣ ደስተኛውን ብዬ በማስብበት ሰዓት ነው ሁሉ ነገር ያበላሸብኝ፣ ና በጣም ግራ ተጋብቻለሁ። በዚህ መሀል ግን ያው ካሌብ ያለበት ሁኔታ ጥሩ አይደለም። ምንም ቢሆን ከሱ ጋር ያሳለፍኩት ጥሩ ጊዜ አለ፣ ከሱ ጋር ያሳለፍኩት መልካም ቀናቶች አሉና እሱ ላይ በጣም ክፉ ሰው መሆን አልፈልግም። ማለት መጥፎ ሴቱኝ የመገኘት አልፈልግም። ቢያንስ ላሳለፍነው ጊዜ እንኳን ብዬ እሱ መረዳት እንዳለብኝ የተሰማኝና ለአንዴና ለመጨረሻ ጊዜ አንድ ጊዜ እድል ልሰጠው አስቤያለሁ። ማለት እኔ የሚቆጨኝን ነገር ማድረግ አልፈልግም። በሱ ቦታ ብሆን አድርገው የምችለው ነገር ነው። ልጅ ማለት በጣም ከባድ ነገር ነው። ልጅ ነው በህይወት የመጣው አዲስ ምዕራፍ ነው በህይወት የመጣለትና በዛ መሀል ላይ ለምን እኔን አልመረጥክም? ለምን ልጅ መረጥክ? ብዬ እሱን እንደዚህ እንት ማለት አልነበረብኝም። ከዛ በኋላ ደግሞ ደስተኛ ሆንክ ብሎ ሲያጨርስ በጣም ብዙ መጥፎ ነገሮች ተፈጥረውበታል። ስለዚህ በዚህ ሰዓት መረዳት ያለብኝ አንድ አንድ ሰው እኔ ነኝ ብዬ አሰብኩኝ። አሁን ላይ ማለት እናንተ ምን እንደምትሉኝ አላቅም። ማድረግ ይኖርብኝ አይኖርብኝ እሱን አንድ ድል ልስጠው አልስጠው የሚለውን እርግጠኛ አይደለሁም፣ ግን እንደዚህ እየተጎዳ ማየት አልችልም። በቃ ለሱ ጥሩ ስሜት አለ ለሱ ጥሩ የፍቅር እንትን አለኝ ና በዚህ መሀል እሱ እየተጎዳዝም ማለት በጣም ራስ ወዳድነት ነው የሚሆነው። ና ለምን አንድ ጊዜ አግኝቼው ያለውን ነገር አላወራውም ብዬ ነው ዛሬ የመጣሁት። ካሌብ እንደውየለት አለው። ሰሞኑንም አይታችኋል፣ ጠርቶኝ አስቀይም የሆን የሄድኩትና፣ ለዛም ይቅርታ መጠየቅ እፈልጋለሁ። ብንለያይ እንኳን አብረን ባንሆን እንኳ በዚህ ልክ ሰው ማስቀየም አለብኝ ብዬ አላስብም። አውርተን መነጋገር ካለብን ተነጋግረን ነው መለያየት ያለብን እንጂ እንደዛ አስቀይም የሆን እዛ ተናግሬ መሄድ ስለሌለብኝ አንደኛ ይቅርታ መጠየቅ ስለፈለግኩ ነው የጠራት ሁለተኛ ደግሞ ስለ ቀጣይ ህይወታችን ማውራት ስላለብን። እዚህ ጋር ለእናንተም እንድታውቁት የምፈልገው ነገር እሱም ይህም ቪዲዮ ያዋል እንዲያውቀው የምፈልገው ነገር ስላደረገኝ ነገር ሁሉ ይቅርታ አድርጌለት ወይም ደግሞ ሁሉ ነገር ረስቻ አይደለም። እኔ እንኳን በረሷ ቤተሰቦች አይቀበሉኝም፣ አውቃለሁ። በጣም ቤተሰብ ማለት ሰርግ ደግሶ ጎረቤት ጠርቶ ልጄ ልታገባ ነው ብሎ አውርቶ ሰርግ ቀርቷል እንደማለት ከባድ ነገር ለቤተሰብ የለም። በጣም ከባድ ጠባሳን የጣለባቸው እና እንዲህ በቀላሉ ለእሱ ይቅርታ ሊያደረጉለት አይችሉም። መጥፎ ሰው ሆኖ ሳይሆን ካደረገው ነገር አንጻር ይቅርታ አይገባውም። ግን ያው እኔ የዋናው የዚህ ጉዳይ ባለቤቱ እኔ ስለሆንኩኝ እኔ ይቅርታ ካደረግኩኝ እነሱ ምንን ይቀበሉኛል ብዬ አስባለሁ። ይቅር ማለት የተማርነው ከእግዚአብሔር ነው። ስለዚህ ቢያስቀይመኝም ቢያስከፋኝም ይቅርታ ማለት አለብኝ። ለፍቅር መሸነፍ አለብን እና እኛ ደግሞ ያሳለፍን የፍቅር ጊዜ እንኳን አይደለም፣ ይሄን ከዚህም በላይ ብዙ ጥፋቶች ብንሰራ ይቅርታ የሚያስብል ነው እና ይቅርታ ስላደረግኩለት ብቻ አብረን እንሆናለን ማለት አይደለም። እኔ የምለውን ነገር እንደ ሀሳብ ያቀረብኩትን ነገር ዛሬ ይዤ የመጣሁት ነገር ከተቀበለኝ እና ቃል ከገባልኝ ማስጠነቅቀውን ነገር ሁሉ ካደረገልኝ ከዚህ በኋላ እኔ እና እሱ አብረን መሆን እንችላለን፣ ካቆምንበት መቀጠል እንችላለን። በሚለው ነገር ካልተስማማ ግን ከዚህ በኋላ ሙሉ ለሙሉ ከሕይወቴ እንዲወጣ፣ ናፈቅሽኝ እንደዚህ እያለ ወደ ሕይወቴ እንዳይመጣብኝ በደንብ ተነጋግረን ሁሉ ነገር ጨርሰን ነው መለያየት ያለብን። እኛ ትላልቅ ልጆች ነው። እዚጋ በየቀኑ እየተጠራራ እንደዚህ ቪዲዮ እየሰራን ነገ ነገ የሚታይ ቪዲዮ ነው ይሄ። ማለት ትዳር ይዘን ልጅ ወልደ የምናየው ቪዲዮ ነው። ቪዲዮ ማለት የሚቀመጥ ነገር ነው። ስለዚህ ቢያንስ የምናፍርበት ነገር መስራት የለብንም ብዬ አስባለሁኝና አሁን እንዳልኳችሁ ነው የምለውን ነገር ከተቀበለኝና ሀሳቤ ከተስማማበት አብረን መሆን እንችላለን። ሀሳቤን ካልተቀበለውና ያልተስማማው ነገር ካለ ደግሞ ከዚህ በኋላ አጠገቢ እንዳደርስ ሁሉም ነገር ነግሬው እንለያያለን ማለት ነው። ዛሬ የመጣሁት ለሰላም ነው። ይሄንን ጉዳይ ጨርሼ ለመሄድ የመጣሁት ካሌብ እንደው ይመጣል ያለውን ነገር እናወራለን። አሁን ያልኳችሁን ነገር በደንብ እናወራለን። ሁሉም ነገር ሰላም እንደሚሆን ተስፋ አረጋለሁ። ከዚህ በላይ ብዙ ነገሮች መቋቋም እንችልበት ሁኔታ ላይ አይደለም ያለሁት ከዚህ በላይ የሚመጡብኝ ነገሮች መቀበል አልፈልግም ብዙ መከራ ያሳለፍኩ ሰው እኔ ታውቃላችሁ በጣም ብዙ በህይወቴ የመቀበል የሌለብኝም በጣም ብዙ እንትኖች የዋህ ስለሆንኩኝ ብቻ ተቀብ ተቀብያለሁ ስለዚህ ከዚህ በኋላ ደግሞ ሁሉም ሰው እየመጣ እንዲቀልድብኝም ሁሉም ሰው እየመጣ ህይወት እንዲያበላሽም ስለማልፈልግ አሁን ያልኩትን ነገር ለካሌብ እነግረዋለሁ ካሌብ ጠርቼዋለሁ ትንሽ አብረን ጠብቀው የነገን ማወቅ ፈለኩ መጪውን ማየት ናፈ

ሁሉም ነገር ወደ ሰላም መመለስ ስላለበት ነው የመጣኝና፣ እንደ ትልቅ ሰው እንድናወራ ፈልጌ ነው። ሀሳቤ ጥሩ ነው ብዬ አስባለሁ አይደል? መጀመሪያ ባለፈው ላደረኩት ነገር ይቅርታ። በጣም ቢያንስ እንደ ትልቅ ሰው ምን ማውራት እንደፈለግክ ማዳመጥ ነበረብኝ። ካደረግከው ነገር አንፃር ጥፋተኛ አይደለም፣ ይህም ማመን አለብኝ። እዚህ ጋ ጥፋቴን አምኜ ምናምን ስልህ አንተ ጥፋት አላጠፋ ማለት አይደለም ግን ደግሞ ቢያንስ እኔ የተሻለ ሰው የመገኘት ነበረብኝ። እኔ አዳማጭን የመገኘት ነበረብኝ ቢያንስ ምን እንደፈለግኩ መስማት ነበረብኝና እንደዛ ስላደረግኩ ይቅርታ በለ። አረ በፍጹም በእውነት እኔ ምንም ውስጤ ላይ ምንም የሚያስፉት ነገር የለም። ሲቀጥል ደግሞ ያጠፋሁት ጥፋት እንደዛ እንዳታደርጊ በፍጹም አያድርግ። ምክንያቱም በጣም ገድቼሻለሁ ከምታስቢው በላይ በጣም ማለት እኔ ራሱ በጣም ተሰምቶኛል፣ እና ዛሬ ስትደውይልኝ ራሱ እንዴት ደስ እንዳለኝ በእውነት በጣም ይሩት ክኝ መጥወት በጣም ማለት ደስ የሚል ስሜት ተሰምቴ ነበር ስለጠራሽኝ እንዲስላግኝሽኝ በጣም እንደ ህፃን ልጅ ማሰብ የለብንም። እንደ ትልቅ ሰው ነው መሆን ያለብን አይደል? ትልቅ ሰው ለመሆን መስመር ጉዞ ጀምረን ነበር ታውቃለህ፣ ቤተሰብ አሳውቀን ሁሉንም ነገር። መቼም ፍቅር በእንደዚህ አይነት መንገድ አይቀጥም። እኔ እናንተ አብረን መሆን ካለብን አንዳችን ለአንዳችን ከጎን ሆነን ነው እንጂ አንዱ ጥፋ ሲያጠፋ አንዱ እየጨፈ አንዱ እያለቀሰ አንዱ እንትን እያለ አይደለም። ይሄ ፍቅር አይደለም፣ እና እልክ ነው የሚሆነው። ከዛ አንዳችን እንጎዳለን ወይ ደግሞ አንድ ሰው ይጠፋል። ይሄ ነው። እዚያ ደረጃ ላይ ለመድረስ ዛሬ ቢያንስ ነው የተሻልኩ ሰው ሆኜ መገኘት መገኘት ስለፈለኩ ያጠፋው ነገር እንዳለ ሆኖ፣ ያው ታውቃለህ፣ ቤተሰቦቼ ጋር ምን ያክል እንትን ጨዋታ እንደጣልክብን ታውቃለህ። ከኔ በላይ ቤተሰቦቼ እኔ በጣም ስለሚያሳዝኑ ነው ስለነሱ የማወራው። እና እናቴ በጣም አዝናለች፣ ሁሉም ሰው አዝናለና፣ ያንን ሁሉ ነገር እኔ አስተካክላለሁ፣ ችግር የለውም። ግን ይሄንን ስልህ ምንም አላጠፋህም ወይ፣ ድድሮችን ባንዴ እንመልሳለን እያልኩ አይደለም። ከኔ ጋር ምን እንደምትፈልግ ደጋግመህ ነግረኛል። ብቻ አንቺ ይቅርታ አድርግልኝ እንጂ እኔ ምንም ችግር የለውም። እምትይኝ ለማድረግ ዝግጁ ነው። ከዚህ በፊትም ብለኛል፣ ከዚህ በፊትም እንደዚህ ብለን ጎዳኝ። እኔ ከዚህ በኋላ ድጋሜ ሌላ ጉዳት የማስተናግድበት ሁኔታ ላይ አይደለም ያለው ታውቃለህ። ከዚህ በላይ ሰውን ለመረዳት ና ለሰው ጥሩ ሁኜ ለመገኘት ስል ራሴ ማጣት አልፈልግም። ይህንን ስልህ አንተ አልረዳህም ወይ አብረን አንሆንም እያልኩ አይደለም። ለአንዴ ና ለመጨረሻ ጊዜ ላናግር ነው የመጣሁት። ሁለት ምርጫ እሰጥሃለሁ። ከሁለቱ ምርጫ ይሄን ነው የምፈልገው የምትለው መርጠን ከእኔ ጋር ከሆንክ ወደፊቱ ህይወታችን መመለስ ያበላሽነውን ነገር ማስተካከል እንችላለን። አይ አልችልም እኔ ይሄን ነው የምፈልገው የምትል ከሆነ ዛሬ ምርጫ መርጠ ከዚህ በኋላ ላንገናኝ፣ አንዳችን አንዳችን እየጠራ ላንረባበሽ፣ ቃል ተግባብተን ነው የምንለያዩ። እኔ እኮ ከአንቺ ጋር ምርጫም አልፈልግ ምንም ማለት አለ። እዚህ ጋር ልጅ የሚባል ነገር አለ፣ ገብቶሃላ። ምርጫ ውስጥ የሚገባ ነገር አለ። እንዲህ በቀላሉ የምትሆው ነገር አይደለም፣ ገብቶሃላ። ግን ደግሞ ልጅ ወለድክና ልጅ አለህና የወደፊት ህይወት ይቋረጣል ማለት አይደለም። ያ ያለፈው ህይወት ነው አይደለም ካለፈ ህይወት የመጣ ነገር ነው። አሁን ሊያደረግከው ነገር አይደለም። ግን ያንን ህይወት አምኝ የመቀበል ነው የምፈልገው መኖር ነው የምፈልገው ልጅ የማሳደግ ነው የምፈልገው የምትል ከሆነ ልጅህን መርጠህ የድሮ ሚስትህን መርጠህ ፈጋ መኖር ትችላለህ። ግን ደግሞ እኔ ልጅህንም አልጠላውም፣ ለምን ልጅ ኖረህም አላልኩም። ምንም ያልኩ ነገር የለም አይደለ፣ ምንም ያጠፋው ጥፋት የለም። ከነ ልጅህ አብሬህ መሆን እችላለሁ ብያለሁ፣ ከዚህ በፊትም ነግሬሃለሁ። ስለዚህ ይህንን ሀሳብ ተቀብለህ አብረኝ የምትሆን ከሆነ ከኔ ጋር ብቻ ከዚህ በኋላ ህይወቴ ላይ ምንም ነገር እንዲረብሸኝም እንዲበጠብጠኝም አልፈልግም። ወደኋላ የመለሰ ችግር የሚፈጥርብኝ ነገር እንዲኖር አልፈልግም። ከካሜራ ፊት ነው የምናገረው። ይሄንን አምነም የምትቀበል ከሆነ ያሳለፍናቸው መጥፎ ጊዜያቶች ለማስተካከል አብረን እንሞክራለን ማለት ነው። ከዚህ ውጭ ግን መምረጥ ያለብህ ነገር አንተ ነው የምታውቀው። እኔ ከዚህ በኋላ በጣም ሰልችቶኛል፣ ሁሉም ነገር ሁሉም ነገር ሰልችቶኛል። ካልሆነ እኔ ብን ብዬ በአንዱ እጠፋለሁ። ከዛ በኋላ መቼም የምሬን፣ መቼም እኔ አሁን እዚህ ጋር ልጅ አለህ ልጅ አምነህ ተቀበል ምናምን የምልህ ልጅህ እንዳልሆነ አውቃለሁ ግን አንተ አምነህ መቀበል ፈልጋለህ አይደለ እኔ አንተ ህይወት ነው አይመለከተኝ በሚጎዳ ቀን ይጎዳሃል እኔ የምታምነኝ ከሆነ ግን ይሄ ልጅ አንተ ልጅ አይደለም እኔ ምንም ምንም ልጠቀም ዴኒ ላሰራ አልችልም ታውቃለህ አይደለ እኔ ካንተ ህይወት ላይ ምን ምን ልጨመርልኝ ነው እንደዚያ የምለፋው እሷን አዋርጄ እኔ ምን ሊያደርግልኝ ነው ግን ልጅህ ያልሆነ ሰው ነው ልጄ ነው ብለህ እየተቀበልክ ያለው ገብቶሃል አላ ይሄንን ግን አልቀበልም ልጄ ነው አምኛለሁ ልቤ ነግሮኛል የምትል ከሆነ እግዚአብሔር ባለው ቀን እውነቱ ይወጣል። እኔ እዚህ ጋር ልጅ ነው አትመን እምን አልልህም። እግዚአብሔር ባለው ቀን እውነቱ ይወጣል። እውነት ተደብቃ አትቀርም። ያኔ ግን መጠይቅርታ እንደምጠይቅኝ ያውቃሉ። ገብተዋላ እዚህ ጋ እኔ አሁን ልጅ እንደዚህ አድርግ እንደዚህ አድርግ አልልህም። አንተ የተማርክ ሰው ነህ፣ ትልቅ ሰው ነህ። ልጅህ ያንተ እንዳልሆነ ለማወቅ መቼም ምን ማድረግ እንዳለብህ አይጠፋህም አይደለ ሌላው ቢቀር ይህን ያስመርምረ ያንተ ልጅ እንደሆነና እንዳልሆነ ማወቅ ትችላለህ። መቼም ራስን አትሸውድም። እኔ እንኳን ሸውደሽኛል ብትለኝ አይመለከተኝም። ልጅ ነው ብላ አካምንክ ማሳደግ ትችላለህ እንዲህ እግዚአብሔር የሚወደው ነገር ነው። እንኳን ያንተ ልጅ የሚያለውን ሰው ማሳደግ ትልቅነት ነው። በቃ ቤተሰብ የሌለው ልጅ ታሳድጋለህ ምናምን። ግን ቤተሰብ ያለው ልጅ አመጣ ነው ልጄ ነው እያለች አንተንም ራሷንም ሁሉንም ሰው እየሸወደች ያለች እዚህ ጋር። ዛሬ ስለዚህ ጉዳይ ማውራት አልፈልግም። አሁንም ቢሆን እድል እየሰጡ ያለት እኔ ስላሳለፍከው ህይወት ላወራ ሳይሆን ከኔ ጋር መሆን የምትፈልግ ከሆነ ከእንደዚህ አይነት ነገሮች ራሴን አርቄ መኖር ነው ፈልገው፣ ምትርቅ ከሆነ አብረን መሆን እንችላለን። ለመጨረሻ ጊዜ ነው አንድ እድል የምሰጠው። አውቃለሁ ማለት ብዙ ብዙ ነገሮች አውርተሽኛል፣ ብዙ ብዙ ነገሮች ለእኔ እንደምታስቢ ለኔ እንደምትጨነቂ በእርግጠኝነት እሱን ሳልዋሽ መናገር ይችላለሁ። ግን እኔ በምትፈልጊውና በምታስቢው መልኩ ለአንቺ መቆም አንቺን መረዳት ስላልቻልኩ፣ ለዛ በጣም በጣም ይቅርታ። ነገር ግን አሁንም አንድ ነገር ልነግርሽ እፈልጋለሁ። እኔ በፍጹም ከህይወቴ አንቺን ማጣት አልፈልግም። አንቺ ከኔ እንድትርቅ አልፈልግም። ከዚህ በፊት ምናልባት እንደዚህ ብዬሽ ሊሆን ይችላል ከአንቺ ጋር ያለ ግንኙነት አሪፍ ለማድረግ ብዙ ሞክሬ ሊሆን ይችላል፣ ግን እንደዛም ብዬሽ ልብሽን ሰብሬ ሊሆን ይችላል። ከእንግዲህ ግን ለአንድና ለመጨረሻ ቃል ገባልሻለ አንቺ ማጣት አልፈልግም። የምትፈልጊውን አይነት ሰው ሆኜ ለአንቺ መቆም ነው ምፈልገው። ከአንቺ ውጭ ምንም ማሰብ አልፈልግም። አቃለው ልጅ የሚባል ነገር አለ። ለዛ ማድረግ ያለብኝ ነገር ላድረግ እችላለው፣ ሚሄድ ባለብኝ ልክ ሊሄድ ይችላለው፣ ግን ያን ነገር አንቺን ሊያሳጠኝ አይችልም ላደረግኩት ነገር እንደዚህ ብዬ ማስረዳት የምችልበት ሁኔታ ላይ እንዳልሆንኩ ይገባኛል። ነገር ግን በቃ ሀሳቤ ሁሉ ነገር አንቺን ማጣት አልፈለግም። አሁን ይህንን ከማውራት በፊት እኔ እናንተ መስማማት ያለብን ጉዳይ አለ። ምንድን ነው? ቃል ትገባለህ፣ አርግም ልህን ነገር ታደርጋለህ፣ ምንም ነገር ቢሆን ታደርጋለህ። ይህንን ካደረክ ብቻ ነው አብሮ የለሆነ የምችለውነ። ምንም ለማድረግ ዝግጁ ነኝ። በመጀመሪያ ልጁ እንዲ ታስመረምራለህ። እኔ እዚህ ጋ ልጅህን ተጠራጠር ምናምን እያልኩ አይደለም። በቃ ልጁ ለእኔ ስትል ልጁ እንዲ ታስመረምራለህ። እኔ እዚህ መሀል ላይ አልገባም። ራስ ልጅህን ደኒ አስመርምት። ሁለተኛ ደግሞ የአብስራን እናገኛታለን። አለን ከዚህ በኋላ ከአንተ ጋር ምንም አይነት ነገር እንደማይኖራት ልጇንም ራሷ ማሳደግ ተቆራጭ የቆረጥኩ ታሳድጓለች እንጂ ከዚህ በኋላ አንተ ህይወቷ ላይ እንዲመጣ አልፈልግም። ይህን ማድረግ ከቻልክና ሂደህ ለእሷ ይህንን እኔ ባለሁበት ከነገርካት ብቻ ነው ሁሉም ነገር የሚስተካከሉ። ይህንን ማድረግ ትችላለህ? እችላለሁ። ግን አሁን እንደዚህ ማረክ ማረጉ ተገቢ ነው ብለሽ ታስባለሽ? በጣም በትክክል ከጎዳህ ነገር አንጻር ይሄንን ግዴታ ማድረግ አለብህ። ይሄን አላረግም አንቺን አንቺ ብትጎጂ ይሻላል ካልክ ደግሞ እኔ ማንም እንዲጎዳኝ ስለማልፈልግ ህይወቱ ልቅ ይወጣል። አረ ችግር የለውም። እኔ አንቺ ያልሽኝ ለማድረግ ዝግጁ ነኝ። እና ካሌብ፣ የምሬ ነው። እኔ ከዚህ በላይ ምንም ነገሮችን መቋቋም የምችልበት ፈተና መቀበል የምችልበት ሁኔታ ላይ አይደለም ያለሁት። የዛሬም ደግሞ ሌላ ሌላ ችግር ለምን መጣሽ? ማለት ነው። ስልክ ቆጣ ነሳ ነው ያለው። እንዴት? በጣም ምን ይሁን ደግሞ፣ ሌላ ድራማ መስራት ጀመርሽ? ምን ፈልገሽ መጣሽ? ከዚህ በኋላ ካሌብን ለማናገር ማውራት አለብሽ? ምን ፈልገሽ ነው የመጣሽ? ምንም አይነት ጉዳይ የለኝም። መብቱ ነው ይመለከትሻል አሁን ስለ እሱ? ይኸውልሽ፣ ያ ልጅ አባት ነው። ሴትዮው ቢሆንስ የልጅ አባት አያገባም እንዴ? ሴት ምን ነው? አይ ገና ለገና አገኘዋለሁ ብለሽ እንደዚህ ነገር ምን ነው ለምንድን ነው እንደዚህ እምታወራት? በቃ እንደዚህ ትሎች፣ ስራ የላትም ሲጀመር ድራማ ለምን? ሁሌም አንቺ እንደዚህ አይነት ሰው ነሽ። ምን ፈልገሽ መጣሽ በቃሽ እና ከም ብር ነው ወደ ሆስፒታል ነው የሚወሰደው ከዛ ውጭ ደግሞ ሌላ ነገር እዚህ የሚያስመጣ ነገር አለ ብዬ አላስብም ኧረ ቆይ ቆይ ምን ነው መቼ አመመው እንዴት አመመው የሚለውን ጥያቄ ትተህ ማለት ነው። ልጃችን አሞታል ሐኪም ቤት ያልኩ አን ላ ድራማ እየሰራች ነው ሰው ጋር አድርጌው አሁን መጣች። ስለምን ድራማ ነው የምታወራው? አይደለም ግን እያደረግሽ ያለሽው ነገር ልክ እንዳልሆነ ታውቂዋለሽ። ልጁ አልታመመም አንተ እ ምን ሆኗል? በቃ አንቺ የፈጠርሽው ድራማ ነው፣ ውሸት ነው።

ምንድነው የምትሰቃየው አንደኛ ማለት ነው እንዳንቺ በልጅሽ ድራማ መስራት ሁሌ አንዴ ልጁ ታመመ አንዴ ልጁ ሄደ አንዴ ልጁ መጣ አንዴ ልጁ ናፈቀ አይ በማንም ፊት እየጠራኸኝ እንደዚህ ያዋረከኝ አይሰለችህም እንዴ? አይሰለችህም ምን ሙሉ ስንት አመት ሙሉ ስንት አመት ሙሉ እንደዚህ ንገረኝ። አታገኘኝም። ምረጥና ከኛና ለምን

መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋ። ሆድ ከታገሰ ከቻለ የማያልፍ ቀን ምናለ። የክፋት የተንኮል ምሱ ዝምታ ብቻ ነው መልሱ። ዝምታ ነው መልሴ።